ከእናንተ ጋር ሳወራ ከውስጥ የሚጽፉልኝ አሉ እና ነቢዩ መሀመድ አንዱ፣ እኔ ሙስሊም ነበርኩኝ ስሙም የሙስሊም ስም ነው እና እኔ ሙስሊም ነበርኩኝ አሁን ግን ኦርቶዶክስ ሆኝ ያለውኝ እና አንድ ማደረጁ ነገር ልንገርሽ። ነቢዩ መሀመድ በነቢያቶች በመጽሐፍ ቅዱስ ነቢይ እንደሚመጣ መሐመድ የሚባል ነብይ እንደሚመጣ አልተነገረም ነበረ አለኝ እና እና ደግሞ እስልምና ራሱ የመጣው ከስድስት መቶ አመት በኋላ ነው አለኝ። ለዚህ እንኳን እኔ ራሴ ከተረዳሁት ይሄ ጥያቄ ተቀርፎልኛል። ይህንንም ጥያቄን የቀረፈልኝ ኢስላም የሚለው ቃል ትርጓሜ ነው። ኢስላም የሚለው የቃሉ ትርጓሜ ለአንድ ፈጣሪ አምላክ የቃሉ ትርጓሚ ብቻ መገዛት፣ መታዘዝ፣ መማረግ እጅ መስጠት ሲሆን ሙስሊም ደግሞ ለአንድ ፈጣሪ አምላኩ የተገዛ እዙ ብቻ የሚያመልክ እንደሆነ ተረድቻለሁ። ስለዚህ ዋናው ዋናው ፖይንቱ ከስድስት መቶ አመት በኋላ መምጣቱ ሳይሆን ከስድስት መቶ አመት በፊት ነ እና አብርሃም እና ያዕቆብ ሁሉም የምናቃቸው የእምነት አባቶች የሚባሉት ለስንት ፈጣሪ ነበረ ሲገዙ የነበሩት? ስለዚህ ላኢላ ኢለላ ከአንድ አምላክ ውጭ ሌላ አምላክ በእውነት የሚገዙት ሌላ አምላክ የለም የሚለው አቋም ያኔም ነበረ ማለት ነው። ስለዚህ ነቢዩ መሐመድ የበለጠ መስመር ነው እንጂ እያስያዙት አዲስ ይዘውት የመጡት ነገር ስለሌለ አዲስ ሃይማኖት የተፈጠረ ነገር የለም ስለዚህ ኢስላም የሚለው የቃሉ ትርጓሜ ይህንን መልሶልኛል ስለዚህ ከስድስት መቶ አመት መጣ ወይም ደግሞ ከስድስት መቶ አመት በፊት ነበረ የሚለው ይሄ ከዚህ ጥያቄ ውስጥ ጥቻለሁ ነገር ግን አሁን እኔ እንድትነግረኝ የሚፈልገው ነገር ሁሉም ነቢያቶች እንደሚመጡ ተነግሯቸው ነበረ ትንቢት ተነግሮላቸው ነበረ። ሁሉም ነቢያቶች ትንቢት ተነግሮላቸው ነበረ። ለምንድን ነው እሱ የነቢዩ መሐመድ ይሄን ያክል የለም ተብሎ ትኩረት ይደረግበት የቻለው? ሌላው ደግሞ ነቢዩ መሐመድ እንደው መማንበብ መጻፍ ወይም ደግሞ በጣም የተማሩ የዘመኑ የአሁኑ ትውልድ ቢሆኑ ኑሮ ብዙ ነገር አንብበው ብዙ ታሪክ፣ አሁን አንተ አሁን ባለክ እውቀትህ ብዙ ነገር ልትጽፍ ትችላለህ። እና እሳቸው ስረዳኔ እሳቸው የአሁን ዘመን ሰው ቢሆኑ ኑሮ ከብዙ ዘመን የተቀዳ ታሪክ፣ የተቀዳ እውቀት ይኖራቸዋል ብዬ አስብ ነበረ። ነገር ግን ታሪካቸው እንደሚናገረው እሳቸው ምንም እንደማያውቁ ማንበብ መጽሐፍ እንኳን እንደማያውቁ ነው የሚናገረው እና እንዴት ነው እሳቸው ይህንን የመሰለ ከአምላክ ካልሆነ ይህንን የመሰለ መጽሐፍ ሊጽፉ የሚችሉት ሊያገኙ የሚችሉት? እንዴት ነው እንደዚህ መስመሩን የጠበቀ ዓለምን ማስተዳደር የሚችል ሕግ ማቆም የሚችሉት? እኔ አሁን እስልምና ላይ ያለውን ሕግ ሳይ ይሄ ፖለቲካ፣ ዲሞክራሲ ምናምን የሚባለው ነገር እራሱ አያስፈልግም ነው ምለው ምክንያቱ እስልምና እያንዳንዱ ለሰው ልጆች እንቅስቃሴ የደነገጋቸው ህጎች አሉ። ኢቭን ለመብላት፣ ለመጠጣት ኢቭን ሽንት ቤት ገብቶ ለመውጣት እንኳን ህግ አለው፣ ስርዓት አለው፣ አካሄድ አለው። አለም ራሱ በዚህ ህግ ብትመራ በጣም አትራፊ ናት ብዬ ነው ያሰብኩት፣ ከተረዳሁት ከእስልምና ማለት ነው። ስለዚህ ለምንድን ነው እሱ ዋና ኔ ፖይንቴ አንደኛ ነገር ሁሉም ነቢያቶች እንደሚመጡ ተነግሮላቸው ነው ወይ የተወለዱት? ለምን አልተነገረላቸውም ብሎ መጠየቅ ነው? ወይስ ይዘው የመጡት ይዘው የመጡት መልእክት ጠቀሜታው ጥንካሬው እንዴት ነው ብሎ ነው ማየት ነው የሚቀለው። እና ይህንን ታስብ ያለውኝ። እስኪ አንተ ደግሞ ንገረኝ፣ ሁሉም ነቢያቶች ተነግሮላቸው ነው ወይ? ሌል ቆይ ጥያቄ ነው አንተ ደስ ብሎን ነው ያዳመጥ ነው ምንም እንትን የለውም አሪፍ ማንኛውም ሰው ሊጠይቀው የሚችለው ጥያቄ ነው የጠየቅሽው ማለት ነው የኢስላምና ሙስሊም የሚለውን ቃል ሰዎች በቀላሉ ከተረዱት ከአደም ጀምሮ የነበረው አንድ ሃይማኖት ኢስላም እንደነበረ ይረዳሉ ኢስላም የሚለው ቃል አስለመ የሚል ነው ታዘዘ ከሚስረው ቃል ነው የመጣው መታዘዝ ማለት ነው ሲምፕሊ የቋንቋ ፍቺ ነው ሸራዊ ፍቺው ምንድን ነው ኢስላም ማለት ለአንዱ አምላክ በአምልኮት መታዘዝ፣ መገዛት፣ ራስን መስጠት ማለት ነው። ይህ ሲምፕሊ እንትን የምትይው ማለት ነው። ሙስሊምስ ማለት ተብሎ ከተባች ደግሞ ሙስሊም ማለት ደግሞ ታዛዥ ማለት ነው። ሲምፕሊ ቋንቋ ትርጉሙ ሊንጉስቲካሊ ማለት ነው። ምን ማለት ነው? ታዛዥ ማለት ነው። በቁርአን ውስጥ እንደዛ ነው፣ ብዙ ቦታ ላይ እንደዛ ነው የሚያስቀምጠው ሙስሊም የሚለውን ቃል ለምሳሌ ስሮት ዋንከቡት ምዕራፍ 29 ቁጥር 46 ላይ በሉም በዚያ ወደ እኛ በተወረደው ወደ እናንተ በተወረደው አመንን አምላካችን አምላካችሁ አንድ ነው፣ እኛም ለእርሱ ታዛዦች ነን በሉ። ታዛዦች ለሚለው ቃል ሙስሊሙን ነው የሚለው። ሙስሊሙን ማለት የሙስሊም ብዙ ቁጥር ነው። ታዛዥ ሲባል ሙስሊም በነጠላ፣ ሙስሊሙን ደግሞ ወይ ሙስሊሚን የሚለው ቃል ደግሞ ታዛዦች ማለት ነው። እንደዛ ነው። ሱረቱ ማይዳ ማነው ሱረቱ አል ኢምራን ምዕራፍ ሶስት ቁጥር ሰማንያ ሶስት ላይ ሱረቱ ማይዳ ምዕራፍ አምስት ቁጥር አርባ አራት ላይ የመሳሰሉ ጥቅሶች ላይ ብዙ ቦታ ላይ ብትመለከች ታዛዥ ለሚለው ቃል የሚጠቀመው ሙስሊም እያለ ነው። አማርኛው ታዛዥ ይለዋል፣ አረብኛው ደግሞ ሙስሊም ይለዋል ማለት ነው። እነሱ የሚፈልጉት ሙስሊም የሚለው የአረብኛው ቃልና ኢስላም የሚለውን ቃል ነው ባይብል ላይ የሚፈልጉት እንጂ ሀሳቡ አለ ስለመታዘዝ ስለእንትን ምናምን ነገር ባይብል ላይ ብዙ ቦታ የሚያወራቸው ነገሮች አሉ። ለምሳሌ መዝሙረ ዳዊት ምዕራፍ ስልሳ ሁለት ቁጥር አንድ ላይ ነፍሴ አምላክን የምትገዛ አይደለችምን ይላል። መዝሙረ ዳዊት ምዕራፍ ሁለት ቁጥር አንድ ላይ ለአምላክ በፍርሃት ተገዙ ይላል ተገዙ። መዝሙረ ዳዊት ምዕራፍ መቶ ቁጥር ሁለት ላይ በደስታም ለአምላክ ተገዙ ባሴትም ወደፊቱ ግቡ ይላል። ያዕቆብ ምዕራፍ አራት ቁጥር ሰባት ላይ እንግዲህ ለአምላክ ተገዙ ዳቢሎስን ግን ተቃውሙት እያለ ይናገራል። ኦሪት ዘጸአት ምዕራፍ 24 ቁጥር 7 ላይም የቃል ኪዳኑን መጽሐፍ ወስዶ ለህዝቡ አነበበላቸው። እነሱም አምላክ ያለውን ሁሉ እንታዘዛለን አሉ። እንታዘዛለን። ስለዚህ መታዘዝ ምንድን ነው? እስልምናን ያመለክታል ማለት ነው። ውስጥሽና ውጭሽን ለአላ መሰቸው ማለት ነው። ሉቃስ ወንጌል ምዕራፍ 11 ቁጥር 40 ላይ እናንተ ደቆሮች የውጭውን የፈጠረ የውስጡን አልፈጠረምን? እንግዲህ ያውስ በውስጥ ያለውን ምጽዋት አድርጋችሁ ስጡ ይላል። ለምንድን ነው ለዛ ያለው ስንል፣ መዝሙር ዳዊት ምዕራፍ 56 ቁጥር 12 ላይ አምላክ ሆይ እኔ የምስጋናን ስዕለት የምሰጥ ከእኔ ዘንድ ነው አለ። የምሰጥ የሚለው የዕብራይስጥ ቃል አሻሊም ነው። የሚለው ሸለም ከሚለው ታዘዝ ከሚለው ቃል ነው። ዩስሊም በአረብኛው ራሱ አለ ዩስሊም ዩስሊም ማለት ሱረቱ ሉቅማን ምዕራፍ 31 ቁጥር 22 ላይ እንደዛ አለ። ራሱ የሚሰጥ ሁለመናውን ላላ የሚሰጥ የሚሰጥ ለሚለው ቃል የሚገባው ዩስሊም ነው። ተመሳሳይ እንደ አይነት ነገሮች ልናገኝ እንችላለን። ሌሎችም ሌሎችም እንደዚህ ማስረጃዎችን ማቅረብ ይቻላል። ሊንግዊስቲካል አፕሮች ግራማቲካል አፕሮች ኮንቴክስል አፕሮች ቴክስል አፕሮች በሚል ማምጣት ይቻላል ማለት ነው። ሌላው አንድ ነቢ ነቢይ ለመባል ቀደም ብሎ የነበረው ነቢይ ስለሱ ትንቢት መናገር ሸርት አለ መስፈርት አደለም ነ አለ ሰላም ነቢይ ነው ኖህ የሚባለው በባይብል ግን ስለ ኢብራሂም መምጣት አልተናገረም። አብርሃም ነብይ ነው፣ ግን አብርሃም ከመምጣት በፊት ስለ አብርሃም የተነገረ ትንቢት የለም። ግን አብርሃም ነብይ ነው ብሎ ይቀበላሉ እነሱ። ሙሴ ነብይ ነው፣ ግን ስለ ሙሴ መምጣት አስቀድሞ ቀደም ብሎ ሌላ ነብይ ለሱ ለምን አልተናገረለትም ብሎ አይሉ። ካልሆነ ነብይ አይደለም ማለት ነው። ሙሴ ነብይ ነው ወይስ አይደለም ብለሽ ጠይቂያቸው፣ ነው ይልሻል። ሙሴ ከመምጣቱ በፊት ስለ ሙሴ ነብይ ስለ ሙሴ መነሳት በትንቢት የተናገረ ማን ነው ብለሽ ጠይቂያቸው፣ ማንም የለም ይልሻል። ቃል፣ ሙሴም ነብይ አይደለም። ሙሴ ነብይ አይደለም። ለምን? ትንቢት ስላልተነገረ። አይሽ መስፈርት ነው። አይ ትንቢት መነገር እኮ መስፈርት ሊሆን አይችልም ይላሉ። እንግዲህ ያውስ ለምንድነው? ትንቢት መጠብቁት። ትንቢት መነገር አለበት። ለምን? ስለ ረሱላህ ሰለላሁ ዐለይሂ ወሰለም የተነገረ ትንቢት አለ? አዎ አለ። ነገር ግን ትንቢት አለ ብሎ መጠበቅ መስፈርት ብቻ አይደለም። ስለ ረሱላህ ሰለላሁ ዐለይሂ ወሰለም የተነገረ ነገር አለ። ለምን ይላል? ሱረቱል በቀራ